ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን ወይ ያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን በአንድ አነጋጋሪ መረጃ ተገናኝተናል ይሄ እጅግ በጣም አነጋጋሪ ነው አለም ላይ የሆነው ማለት ነው በአለማችን ለመጀመሪያ ጊዜ መንግስት ባለስልጣን ተደርጋ የተሾመች አርቲፊሻል ኢንቴሊጀንት አለች ይች አርቲፊሻል ኢንቴሊጀንት ሴት አርግዛለች እያሉን ነው ያረገዘችውም አንድ ሁለት ልጆች ሳይሆን 83 ልጆችን ነው ብለውናል የም የተከሰተው በአውሮፓዊቷ ሀገር አልባንያ ነው በመሆኑ ይሄ ነገር ወዴት እየሄደ ነው የሚለውን ነው የምንፈትሸው። አለማችን በኤአይ ምን ያህል ቅርቃር ውስጥ እየገባች እንዳለች፣ እንዲሁም ደግሞ የሀገራችን ሊቅ መጋቢ ሐዲስ ዶክተር ሮዳስ ታደሰ የአርቲፊሻል ኢንቴልጀንስን አካሄድ ምን ያህል ስጋት አለማችን ላይ እንዳመጣ በተለይ ደግሞ ጦርነትን በተመለከተ ከመጽሐፍ ቅዱስ ጋር አያይዘው ያሉን አለ እና ያ ነገር አሁን ወደ ፍጻሜው የተቃረበ ይመስላል። ይህንን ጉዳይ እንዳስሰዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮ ሮማን ጸጋይ ነኝ ከአክሱም ቲዩብ። እንደተለመደው በከበረው ስጦታችሁ በላይክ፣ በኮመንት፣ በሼር እስከመጨረሻ አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። መጀመሪያ ከዜናው ነው የምንጀምረው። ይህች የአርቲፊሻል ኢንቴሊጀንት ሆና የተሾመችው ሚኒስትር ማርከዟን ይፋ ያደረጉት የሀገሪቱ ጠቅላይ ሚኒስትር ኤዲ ራማ ናቸው። ጠቅላይ ሚኒስትሩም በበርሊን በነበረው ዓለም አቀፍ የስብሰባ መድረክ ላይ ነው ይህንን ነገር የተናገሩት ማለት ነው። ጠቅላዩ እንዳሉትም 83 ልጆቿን ዲላ ስትገላገል በፓርላማ አባላትነት ያገለግላሉ ብለው ተናግረዋል። ይሄ መረጃ አንዳንዶችን ሲያስቅ በርካቶችን ግን አስደንግጧል። የአርቲፊሻል ኢንቴሊጀንስ ልጆቹ እንደተወለዱም የልጅን ፕሮሰስ አይፈልጉም ወደ ስራ ይገባሉ ሲሉ ነው የተናገሩት። ያም ማለት መዳህ፣ መጥባት፣ ዳይፐሮች የተለያዩ ወጪዎቹ ፈልጉ አይደል የሰው ልጅ የሚያድገው፣ ያንን ነገር ሳይፈልጉ ልጆቹ ወዲያው በፓርላማ ውስጥ ስራ ይጀምራሉ ሲሉ ነው የተናገሩት። እነዚህ ልጆችም በፓርላማ ውስጥ ባሉ ስብሰባዎች ተገኝተው ማስታወሻ ይይዛሉ፣ አባላቱን በረቂቅ ህጎች ላይ ምን ምን አይነት ሀሳብ መስጠት እንዳለባቸው አቅጣጫ ያሳያሉ ብለዋል ማለት ነው ጠቅላይ ሚኒስትሩ እነዚህ ስራዎች የሚረዳቸውም ስለ አውሮፓ ህጎች ተያዥ ጉዳዮች የእናታቸውን ያህል እውቀት ይዘው ይወለዳሉ ሲሉ ጠቅላይ ሚኒስትሩ ተናግረዋል። እነዚህ ልጆች እንግዲህ ረዳት ተደርገው ለእያንዳንዱ የፓርላማ አባል ይሰጣሉ። ስለዚህ የተሰጣቸው ሰው የፓርላማው አባል ማለት ነው። በስብሰባው ላይ በራሱ እክል ባይገኝ እንኳን እሱን የተመለከተ ልክ ያሉነ ትችት ወይ ደግሞ አስተያየት ቢሰጥ እሱን ወክለው በጽኑ ይከራከሩለታል ነው የተባለው። በያዝነው በዚህ በፈረንጆች 205 በጃንዋሪ ነው በነገራችን ላይ ሴት እንድታማክር ብለው ወደ ስራ ያስገቧት ማለት ነው። በዲጂታል ሚኒስትርነት እንድትመራ ነው የአልባንያን ፓርላማ የተቀላቀለችው። ከምትሰራቸው ነገሮች አንዱን ብንጠቅስ ከሙስና የጸዳ የጨረታ አካሄድን ታሳልጣለች ብለዋል ማለት ነው። እና አሁን ይሄ መረጃ ምን ማለት ነው የሚለው ነው እንግዲህ የምንፈትሸው። በነገራችን ላይ አርቲፊሻል ኢንቴልጀንስ እርግጥ ነው ስራን ያቀላል፣ ህይወትን ያቀላል፣ በጣም ብዙ ነገሮችን ያግዛል። የዓለምን ቅርጽ እየቀየረ ነው ተብሎ ይታሰባል። ግን ከጥቅሙ ደግሞ ጉዳቱ እንደሚያመዝን አርቲፊሻል ኢንቴሊጀንስ ፈጣሪ አባት የተባሉት ራሱ ራሳቸውን እንዳገለሉ አይተናል። ምክንያቱም አካሄዱ በጣም አደገኛ ስለሆነ ማለት ነው። የአንደኛ የሰው ልጅ ሚናን ዜሮ እያስገባ ያለ ከስራ ውጭ እያደረገ ያለ ነው አርቲፊሻል ኢንቴሊጀንስ። በጣም ብዙ ነገሮች አሉት አደገኛነቱ ግን ስለሚያመዝን፣ ይሄ ነገር ቢቀር ብለው ራሱ የአርቲፊሻል ኢንቴሊጀንስ ፈጣሪ ወይ አባት የሚባሉት ራሱ ከዚህ ጉዳይ ሪዛይን አርገው እንደወጡ ነው ያየነው መረጃዎችን ማለት ነው እና ለመሆኑ ይሄ ምን ማለት ነው የሚለው እንፈትሻለን። የአልባንያ መንግስት የአርቲፊሻል ኢንቴልጀንስ በጠቅላይ ሚኒስትርነት እንድትታወቅ ወይ ደግሞ ሰው ናት ብሎ ሳይሆን አርቲፊሻል ኢንቴሊጀንስ ስርዓት እንደሆነች ያው ሁሉም ሰው ያውቃል። ይሄ ስርዓት የምትባለውን ይህ ስርዓት የተሰራባት የምትባለውን ዲላ ብለው ነው ስም የሰጧት። በአልባንያውያን ቋንቋ ደግሞ ፀሐይ ማለት ነው። በ2025 ከላይ እንዳልኳችሁ በመጀመሪያ ወር ነው ይህች ዲጂታል መድረክ የተሰጣት እና በሴፕቴምበር በጠቅላይ ሚኒስትርነት ኤዲ ራማ በመሪነት በአልባንያ መንግስት ሚኒስተር ኦፍ ስቴት ኦፍ አርቲፊሻል ኢንቴሊጀንስ አድርገው የሾሟት ማለት ነው ስለዚ መንግስታዊ ባለስልጣናት በአርቲፊሻል ኢንቴሊጀንስ ማለት ነው። እና ይሄ ታዲያ በጣም በርካቶቹ ፈገግ አሰኝቷል። በነገራችን ላይ በተለይ ደግሞ አርግዛለች 83 ልጆች እና ያረገዘችው የሚለው ነገር ለበርካቶች ልክ እንደ ኮሜዲ ነው ሲያስቃቸው የነበረው ማለት ነው። ግን ይሄ በጣም አደገኛ አካሄድ እንደሆነ በርካቶች እየተነገሩ ነው። መጽሐፍ ቅዱሳዊ ትንቢትም አለው ነው የሚሉት መጋቢ ሀዲስ ዶክተር ሮዳስ ታደሰ ቀጥረን እንደሚዘሉ የማይደሙ የማይቆስሉ የማይሞቱ ብሎ ይገልጻቸዋል። ይህም ደግሞ በተለይ ደግሞ በጦርነት ላይ ከዚህ በኋላ አሁን ጦርነቶች የሚሆኑት በኤአይ ነው እየተባለ ነው ማለት ነው። እና ሁሉም ሀገር በተቻለው መጠን ልክ እንደ ኒውክሊየር ይህንን ነገር ደግሞ በደንብ እያበለጸጉ እንዳሉና ማድረግ ያለባቸውንም መርቃት እየሄዱ እንዳሉ ነው የሚያሳየን ማለት ነው። እና ምንድነው ርህራሄ የላቸውም። በነገራችን ላይ አንድ ኤአይ ሲገነቡት የመቶ ሰው ሀሳብ እንዲኖረው አድርገው ነው የሚገነቡት ማለት ነው እና አቅም አላቸው። ምንም ነገር ማድረግን ይችላሉ። ነገር ግን አይቆስሉም፣ አይደሙም። ለምሳሌ በጦርነት አይሞቱም፣ ምንም የሚሆኑት ነገር የለም። ስለዚህ የሰው አምሳልም ስለሌላቸው ይሄ ርህራሄ የሚባለው ሞራል የሚባለው ነገር የላቸውም ማለት ነው። ስለዚህ በጣም አለማችን እጅግ ከፍተኛ የሆነ አደጋ ውስጥ እንዳለች ነው መረጃዎች የሚያመለክቱት። የመጽሐፍ ቅዱስ ትንቢትም ሊቃውንቶችም የሚናገሩት ዘመናትን ተሻግሮ የተ የተጻፉ ነገሮች ይሄ ነገር እንደሚከሰትና ለሰው ልጅ ከፍተኛ የሆነ አደጋ እንደሚያመጡም ነው የተነገረው። በነገራችን ላይ ክፍለ ዘመናትን ራሱ ወደኋላ በመፈተሽ በጣም በርካቶች ይህንን ነገር ፕሬዲክት እያደረጉ ነበረ። ማለት ሀሳቡ እንኳን በሌለበት ዘመን ኤአይ እንደሚፈጠርና ዓለምን ወደ ገደል አንከባሉ እንደሚጨምራት ተናግረዋል። በጣም በርካታ ትንቢተኞች፣ ሳይንቲስቶች፣ መሪዎች በተለያዩ ጊዜዎች ስለዚህ ጉዳይ ተናግረዋል። ያው እንግዲህ ዋቢ የሚያደርጉት መጽሐፍ ቅዱስን ሊሆን ይችላል ማለት ነው እና እና ዓለማችን በአርቲፊሻል ኢንቴሊጀንስ ላስር እንደምትገባ ተናግረዋል ማለት ነው። እና አሁን ያለነው እንግዲህ 2025 ላይ ነው በፈረንጆቹ ማለት ነው። አርቲፊሻል ኢንተለጀንስ የሰው ልጅ እለት ተዕለት ህይወት አካል ሆኖ ተገኝቷል። ከስማርት ፎን መተግበሪያዎች ጀምሮ እስከ ራሱን የሚረዳ ወይ ደግሞ ራሱ የሚነዳ መኪናዎች፣ ከጤና እንክብካቤ ስርዓቶች እስከ ወታደራዊ ቴክኖሎጂዎች ድረስ ኤአይ በፍጥነት እያደገና እየተስፋፋ ነው። ነገር ግን የፈጣን እድገት ከተስፋ በተጨማሪ ደግሞ ከፍተኛ የሆነ ስጋትን ይዞ መጥቷል። እንደ ባባቫንጋ ያሉ ትንቢተኞች፣ ታዋቂ ሳይንቲስቶች፣ የቀድሞ መሪዎች ከላይ እንዳልኳቸው የናደጋ ቀድመው ተናግረዋልና አሁን ካለንበት ዘመን ጋር ስናየው በጣም ነው የሚገርመው። ምክንያቱም ሀሳብ እንኳን ባልነበረበት ሰዓት ነው እነዚህ ሰዎች ፕሬዲክት ያደረጉት እና መጽሐፍ ቅዱስን ዋቢ ያደርገው ይመስለኛል የመጽሐፍ ቅዱስ አንዳንድ ሰዎች ባያምኑ እንኳን በእግዚአብሔር መኖር ባያምኑ እንኳን መጽሐፍ ቅዱስ ላይ የሚሆኑ ትንቢቶችን ወደ ራሳቸው አድርገው ልክ ራሳቸው እንደተገለጠላቸው አድርገው ይናገራሉ። አሁን ብዙዎቹ የአማኒ ናቸው፣ ትንቢተኛ ነን ብለው የሚሉት። እኔ በግሌ ደግሞ በጣም የሚገርማችሁ ነገር ያገኘሁት መረጃ አንዳንዶቹ ፕሮግራም የተደረጉ እንደሆኑ ነው። ለምሳሌ ቡልጋሪያዋ ትንቢተኛ በጣም ብዙዎች ያምኖባታል። ከመቶ ብናይ ዘጠና በመቶ አሁን በተለይ ደግሞ አውሮፓውያን እንደ አጠቃላይ ምዕራባውያን በባባ ቫንጋ ትንቢት ያምናሉ ከ1911 እስከ 1996 ነበረች ምድር ላይ ያውሱ አይቆየችም ማለት ነው። በሃያኛው መቶ ክፍለ ዘመን በጣም ብዙ ትንቢቶችን ተናግራለች። ከነዚህ መካከል አንዱ ታዲያ አሁን ዛሬ ርዕሳችን ያደረግነው አርቲፊሻል ኢንቴልጀንስ ነው። በቀጥታ ወይ ደግሞ በተዘዋዋሪ መንገድ እንግዲህ የእሷ ትንቢት ነው የሚሉም አሉ። ባንጋ ሰው ሰራሽ አምሮ አለምን እንደሚቆጣጠር ነገር ግን ይህ ቁጥጥር ደግሞ ከፍተኛ የሆነ አደጋ ይዞ እንደሚመጣ አለምንም ሊሰለቅጥ እንደሚችል ተንብያለች ማለት ነው። እና እሷ የተናገረችው የቴክኖሎጂ እድገት ሰውን ወደ ጨለማ ዘመን ይመልሰዋል ብላለች ማለት ነው። ጥቅሙ እንዳለ አለምን እንደተቆጣጠረ እንዳለ ቢሆንም ግን ደግሞ ወደ ጨለማ ዘመን እንደሚመልሰው ተናግራለች። እነ ቻችቢቲ እነ ግሩክ ሌሎችም የአይ ሞዴሎች በሚሊዮኖች የሚቆጠሩ ሰዎችን እያገለገሉ ነው፣ ስራ እያፋጠኑ ነው። ይሄ ነው የማይባል እርዳታ ለሰው ልጅ እያደረገ ነው አርቲፊሻል ኢንቴሊጀንስ፣ የማይካደው ነገር እና ይሄ ትንቢትም እየተፈጸመ ያለ ይመስላል። ምክንያቱም እሷ አለምን ይቆጣጠራል ብላለች ማለት ነው። እያንዳንዳችን እጅ ላይ ያሉ ስልኮች ራሱ እንግዲህ ምን ያህል እንደሚረዱን ታውቃላችሁ። እና አርቲፊሻል ኢንቴሊጀንስ የስራ ቦታዎችን እየተካ ነው፣ የግል መረጃዎቻችንን ይሰበስባል፣ የፖለቲካ ውሳኔዎችን ይነካል። አሁን ይቺ ያነሳናት የዛሬው ርዕሰ ጉዳያችን የሆነችው የአርቲፊሻል ኢንቴሊጀንስን ጠቅላይ ሚኒስትር ተደርጋ የተሾመችው ማለት ነው፣ የፖለቲካ ውሳኔዎችን እምትነካናት ከመስከረም ጀምሮ ከፈረንጆቹ ጃንዋሪ ጀምሮ ነው ስራ እየሰራች ያለችው። እና ቫንጋ ያስጠነቀቀችው አደጋ አሁን በዲጂታል አለም ውስጥ እየታየ መሆኑን ነው እንግዲህ የተረዳ ነው ማለት ነው። እና ታዋቂ ሳይንቲስቶች ለምሳሌ ስቴቨን ሃውኪንግ ተናግሯል እና ኤሎን መስክም በዚህ ዘመን ደግሞ ኒክ ቦስትሮም ኤአይን የሰው ልጅ ትልቁ ስጋት ብለው ይገልጾታል። ሀኪንግ በ2014 ሙሉ ኤአይ የሰው ልጅ መጥፋት መሲል ሊሆን ይችላል ብሎ ተናግሯል። እንዲሁም የኤአይ ከሰው ልጅ ቁጥጥር ውጭ ሲሆን፣ ደግሞ ሱፐር ኢንቴልጀንስ አለምን በማይታሰብ መንገድ ይለውጣል ብሏል። አሁን 2025 ኤአይ በጦር መሳሪያዎች ውስጥ ገብቷል። ለምሳሌ ድሮኖች በኤአይ የሚሰሩ ሲሆኑ፣ ይህም ጦርነቶችን ያለሰው ጣልቃ ገብነት ያስኬዳሉ ማለት ነው። በዩክሬን ሩሲያ ጦርነት ውስጥ አሁን የአይ የተጠቀሙባቸው መሳሪያዎች ቀድሞውኑ ታይተው ነበረ። ሳይንቲስቶችም የሚያስጠነቀቁት ለውጥ አሁን እየተካሄደ ያለው ነው ምድራችን ላይ ማለት ነው። እና ቀደም ያሉ መሪዎችም እንደ አልበርት አንስታይን እና ዊንስተን ቸርችልም የኒውክለር ጦርነትን ተከትለው የወደፊት ጦርነት አለምን ወደ ድንጋይ ዘመን ይመልሳታል ብለው ተንብየዋል። አንስታይን እውነተኛው ጦርነት ድንጋይና በትር ይሆናል ሲል ነው የተናገረው እና ይሄ ተንበያ አሁን ከአርቲፊሻል ኢንተለጀንስ ጋር ተያይዞ ታይቷል ማለት ነው። እና ኤአይ የተገጠመላቸው ኒውክለር ስርዓቶች በስህተት ደግሞ ጦርነት ሊጀምሩ ይችላሉ ተብሎ ነው እየተፈራ ያለው። በ2025 አሁን ቻይና፣ አሜሪካ፣ ሩሲያ ኤአይን በወታደራዊ ውድድር ውስጥ በከፍተኛ ሁኔታ እየተጠቀሙት ነው። ይሄ ውድድር ኒውክለር ጦርነትን ሊያስነሳ ይችላል፣ አለምን ወደ ጥፋት ይመራል። የቀድሞ መሪዎችም የሚያስጠነቀቁት የድንጋይ ዘመን አሁን በአርቲፊሻል ኢንተለጀንስ ላይ ሊሆን ይችላል ሊተገበር ይችላል ብለው ነው እያሉ ያሉት አሁን 2025 ይህን የተስፋና ስጋት ይዞ የመጣ ሆኗል ማለት ነው። በአንድ በኩል በሽታዎችን ይፈውሳል፣ ትምህርቶችን ያሻሽላል። በጣም ነው ሰራተኞችንም ተማሪዎችንም የሚያግዘው። በሌላ በኩል ደግሞ የስራ ማጣት አለ፣ የግላዊነት መጥፋት፣ ይሄ ጦርነት ሊያስከትል ይችላል ትንቢት ሳይንቲስቶች እንዲሁም ደግሞ መሪዎች ያስጠነቀቁት አደጋ እውነተኛ ነው ልንል እንችላለን። እና መፍትሄው እንግዲህ ዓለም አቀፍ ደንቦች፣ ስነ ምግባራዊ ኤአይ እና ትምህርት ካልሆነ እነ ባባ ቫንጋ ያሉት የጨለማው ዘመን ሊመጣ ይችላል ማለት ነው። ይሄ ዘመን እንግዲህ በሰው ልጅ ምርጫ ላይ የተመሰረተ ነው ማለት ነው። ምክንያቱም የኤአይ ፈጣሪዎች የተባሉት እንኳን የኤአይ አባት ናቸው የተባሉት እንኳን ከዚህ ነገር ራሳቸውን እያገለሉ ነው ያሉት። ምክንያቱም ኤአይ አለምን ወደ ገደል ጫፍ እየገፈተራት ነው። ስለዚህ በ። በጣም አደገኛ ነው እያሉ ነው ያሉት፣ ማለት ነው። ውድ ቤተሰቦቻችን እና አርቲፊሻል ኢንቴሊጀንስ ከጥቅሙ ይልቅ ጉዳቱ ያመዝናል ብለው እየተናገሩ ነው፣ በርካቶች የአርቲፊሻል ኢንቴሊጀንስ ፈጣሪ ሳይቀር ማለት ነው። ለምሳሌ በቻይና ራሱ የፊት መለያ ስርዓት ማለት አርቲፊሻል ኢንቴሊጀንስ በካሜራዎች የዜጎችን ፊት በቀጥታ ይከታተላል። አንድ ነጥብ አራት ቢሊየን ህዝብ ውስጥ እያንዳንዱ ሰው በአርቲፊሻል ኢንቴሊጀንስ በኤአይ ይቆጣጠራል ቻይና ማለት ነው። ቫንጋ ያለችው እንግዲህ አለም በዚህ ቁጥጥር ስር ትሆናለች ብላ ያለችው እውነተኛ ሆኗል ማለት ነው። ሌላው ዲፕ ፌክ ቪዲዮዎች ናቸው። በ2024 በአሜሪካ ምርጫ ወቅት ለምሳሌ የፖለቲከኞች ዲፕፌክ ቪዲዮች እንደተጋለጡ ታስታውሳላቸው ሰዎች እውነትን ከሀሰት መለየት እስከማይችሉ ድረስ ይህ የዲፕ ፌክ የጨለመው አለም ነው ሊባል ይችላል ማለት ነው። እና ሳይንቲስቶች እንዳሉትም አርቲፊሻል ኢንቴሊጀንስ አለምን ይለውጣል። ለምሳሌ እነ ስቲቨን ሃውኪንግ፣ ኤሎን ማስክ፣ ኒክ ቦትስትሮም ኤአይን የሰው ልጅ ትልቁ ስጋት ብለው ገልጸውታል። ደግሞ በዛውም ልክ የሰው እንደሚያግዝም ይናገራሉ። ለምሳሌ በእስራኤልና ሀማስ ጦርነት ከ2023 እስከ 2025 እስራኤል ላቫንደር የሚባል በኤአይ የተሰራ ስርአትን ተጠቅማለች። ይህ ኤአይን በጋዛ ውስጥ የሐማስን አባላት በቀጥታ ያነጣጠረ ቦምብ እንዲጣልባቸው ያደረገ፣ ውጤቱ ደግሞ ከ10 ሺህ በላይ ሲቪሎች እንደሞቱ፣ ኤአይ ምን ያህል ህይወትን ነጣቂ እንደሆነ በዚህ ታግዞ እነሱ ሲቪሎች እንደተገደሉ ነው የሚናገር። በአሜሪካም የስራ ገበያ ላይ በ2024 ለራሱ ዛሬ ዓመት ማለት ነው አንድ ሚሊዮን በላይ ስራዎች በአይአይ ተተክተዋል ማለት ነው። በተለይ ደንበኛ አገልግሎት፣ ይሄ የጽሁፍ ስራ የምንላቸውን የትራንስፖርት ስራዎች ሙሉ በሙሉ በአርቲፊሻል ኢንቴሊጀንስ እየተተኩ ነው። እንግዲህ በሁለት ሺ ሀያ አራት ብቻ ከአንድ ሚሊዮን በላይ ስራዎች በኤአይ ተተክተዋል። ስለዚህ ኤሎን መስክ የሚያስጠነቀቀው የስራ ማጣት እውነተኛ ሆኗል ማለት ነው። በትምህርትም በሁለት ሺ አምስት በአሜሪካ ዩኒቨርሲቲዎች አርባ ፐርሰንት የሚሆኑ ተማሪዎች ጽሁፍ በኤአይ ይጽፋሉ ማለት ነው። ይሄ ደግሞ የፈጠራ ችሎታን እያጠፋ ነው። ይሄ በአእምሯችንም እያሰብን የምንሰራቸው ነገሮች እኛን እያሰነፈን እውቀት እያሳጣን ነው የሚሄደው ማለት ነው። ሌዚ እንሆናለን። በቃ አናስብም። ነገ ከነገ ወዲያ ይህን ነገር ሰራለሁ ይሄ ፕሮጀክት እንደዚ እንደዚህ ያደርጋለሁ የሰው ልጅ አምሮን አይጠቀምም ማለት ነው። እና ስለዚህ አልበርት አንስታይን እንዳሉት ወደፊትም ይሄ እነዚህ ስራ ማጣትን ብቻ ሳይሆን ወደፊት ጦርነት በድንጋይና በበትር ይሆናል ተብሏል ማለት ነው። እና ምንድነው አለም ከስልጣን ተንሸራታ ወደ ድንጋዩ ዘመን ትሄዳለች እንደማለት ነው። ምሳሌ ሌላ ብንወስድ ደግሞ የሩሲያ ፖሴዶን ኒውክሊየር ቶርፔዶ በ2005 ሙሉ በሙሉ በአርቲፊሻል ኢንቴሊጀንስ የሚመራና በባህር ስር ከምድር ስር የሚንቀሳቀስ ነው። አንድ ቶርፔዶ አንድ ከተማ ሙሉ በሙሉ ሊያጠፋ ይችላል። ይሄ በአርቲፊሻል ኢንቴሊጀንስ የሚንቀሳቀስ ነው። በአሜሪካ ፔንታገን ውስጥም ብናይ ኤአይ የኒውክለር ሚሳኤሎችን የመቆጣጠር ስልጣን ተሰጥቶታል። በነገራችን ላይ 2024ም በተደረገ ሙከራ ኤአይ በስህተት ሚሳኤልን ሊተኩስ ተቃርቦ ነበር። ይሄ ማለት እንግዲህ በደቂቃዎች ውስጥ አንድ ሙሉ ሀገርን ማጥፋት የሚችል ነው። በኢንዶኔዥያም በ2025 የኤአይ ድሮኖች በባህር የአሳ ሀብት ጥበቃ በሚል ስም ወታደራዊ ተግባር ጀምረዋል ማለት ነው። ይሄ ደግሞ የቻይናን የባህር ወሰን ጥያቄ ያባባሰ፣ እንዲሁም ደግሞ አሁን ጦርነት ሊያስነሳ ይችላል ተብሎ በስጋት እየተጠበቀ ያለ ነው እና ዛሬ ያለውን እና ወደፊት ተስፋውን ደግሞ ስንቃይ በ25 ኤአይ ተስፋና ስጋት ይዞ መጥቷል ማለት ነው። በጎ ምሳሌዎቹም ብናይ በሀገራችን በኢትዮጵያ የኤአይ የግብርና መተግበሪያ ገበሬዎችን ያስተምራል። በ2024 ከመቶ ሺህ በላይ ገበሬዎች እንደተጠቀሙ መረጃዎች ያሳዩኛል። በህንድም ኤአይ የቲቪ በሽታን ቀደምት ደረጃ ይመረምራል። በ2025 ከ2 ሚሊዮን በላይ ሰዎች ተጠቅመዋል ማለት ነው። አደጋው በአፍሪካ በተለይ ደግሞ ኤአይ የፖለቲካ ውጊያዎችን ያባብሳል። 2025 በናይጄሪያ ዲፕ ፌይክ ቪዲዮዎች ምርጫን አደጋ ላይ ጥለውታል። በአውሮፓ ኤአይ የግል መረጃዎችን በሚሊዮን ይሰበስባል። በ204 ብቻ 3 ሚሊዮን የግል መረጃዎች ተዘርፈዋል። ስለዚህ ትንቢተኞች፣ ሳይንቲስቶች፣ ተመራማሪዎች፣ መሪዎች ያስጠነቀቁት አደጋ እውነተኛ ነው ማለት ነው። ኤአይ በቻይና ከፍተኛ ሁኔታ እየተጠቀመችበት ያለችው ነው። ቻይና 1.4 ቢሊዮን ህዝቧን ይቆጣጠርላታል። በጋዛ ኤአይ ይገድላል። በአሜሪካ ኤአይ ስራን ይወስዳል። በሩሲያ ኒውክለር ሚሳኤልም ይመራል። አያችሁ፣ እያንዳንዱ ሀገር ራሱ ያለው ስራ በጣም ነው የሚገርመውና እንግዲህ መፍትሄ ሊሆነው የሚችለው አለም አቀፍ ህግ ነው። ኤአይን የሚቆጣጠር አለም አቀፍ ህግ ያስፈልጋል። ሌላው ስነ ምግባራዊ ኤአይ ነው። ልክ መስራቾቹም እንዳሉት የኤአይ አባት የተባሉትም ስነ ምግባራዊ ኤአይ ያስፈልጋል ነው እያሉ ያሉት። ኤአይን ሰብአዊ ሴቶችን ያከብር ዘንድ እንደዛ ተደርጎ ክሬት መደረግ እንዳለበት፣ ርኅራሄ፣ ይህ የቅርባይነት የሰው የምንላቸው ባህሪያት ስለሌሉት ነው በጣም ከፍተኛ የሆነ ስጋት አሁን የመጣው ማለት ነው። ስነ ምግባራዊ ኤአይ መፈጠር አለበት እያሉ ነው። አለም አቀፍ ህግ ደግሞ ደግሞ ሊኖር ይገባል የአይን የሚቆጣጠር አለም አቀፍ ህግ ማለት ነው ሌላው ትምህርት ነው ህጻናት የአይን እንዴት መጠቀም እንዳለባቸው በግልጽ መማር እንዳለባቸው ነው እየተነገረ ያለው ካልሆነ ግን እነ ባባ ቫንጋና ሌሎችም ፕሬዲክት ያደረጉ ሰዎች ጨለማ አለም ይመጣል ያለችው እነ ሆኪንግ ያስጠነቀቁት አለም መጥፋት እነ አነስታይን ደግሞ ያሉት የድንጋይ ዘመን ይመጣል ማለት ነው ይህም የሰው ልጅ ምርጫ ነው ማለት ነው ውድ ቤተሰቦቻችን እንደ አለም ግን ስናስብ አለም ከፍተኛ ስጋት ውስጥ እንዳለ ለች ነው አሁን መረጃዎች እያሳዩን ያሉት። በዚህ መረጃ እናንተ ምን ተሰማችሁ? ሀሳባችሁን በነጻነት በኮመንት መስጫው ላይ ያጋሩን። አብራችሁን ስለነበራችሁ ጋር ግን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ተቆዩልን።